ሰላም ጤና ይስጥልን። የተከበራችሁ የአራት ሶስት ሶስት ስፖርት በኢትዮጵያ ቤተሰቦች እለተ ሮብ መስከረም 28 2018 ዓ ም ማለዳ የወጡ አጫጭር ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። ዜናዎችን በመምራት አብራችሁ ቆይታ ማድረገው እኔ ማርታ ተረዳነኝ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ ፕሮግራሞችን ማግኘት ይችላሉ። ሀገራችን ኢትዮጵያ ዛሬ ከቀኑ አስር ሰዓት ላይ ጊኒ ቢሳውን ይገጥማል። ክሪስቲያኖ ሮናልዶ የፖርቹጋል ብሔራዊ ቡድን የምንጊዜ ምርጥ ተጫዋች በመባል ተመርጧል። ሮናልዶ ሽልማቱን ከተረከበ በኋላ፣ ይህ ሽልማት ለእኔ ትልቅ የኩራት ምንጭ ነው። ከፖርቹጋል ብሔራዊ ቡድን ጋር ለ22 ዓመታት ያህል ቆይቻ አለው ይህ ደግሞ ማሊያውን ለመልበስ ዋንጫ ለማንሳትና ለብሔራዊ ቡድን ለመጫወት ያለኝን ስሜት የሚናገር ይመስለኛል። ብዙ በክለቡ ደረጃ ከሳምንት ሳምንት በብቃት መጫወት ባልችል እንኳን ከቻልኩ እግር ኳስን ለብሔራዊ ቡድን ብቻ እጫወታለሁ። በፊትም እል ነበር፣ ለብሔራዊ ቡድን መጫወት ለየትኛውም ክለብ ከመጫወት ጋር አይወዳደርም። ምክንያቱም ለማንኛውም እግር ኳስ ተጫዋች የከፍታ ሚዛን ብሔራዊ ቡድን ስለሆነ አሁንም እዚህ ያለሁት ለዚህ ነው። ከቡድኑ ጋር ብዙ ነገር የማሳካት ህልም አለኝ ሲል ተናግሯል። የ24 ዓመት የማንቸስተር ዩናይትድ የፊት መስመር ተጫዋች ጆሹዋ ዚርኪዝ በዓለም ዋንጫ ለሀገሩ ኔዘርላንድ ብሔራዊ ቡድን ጨዋታን ማድረግ ከተፈለገ በጥር የዝውር መስኮት ዩናይትድን መልቀቅ ወሳኝ እንደሆነ ሜል ዘግቧል። በተያያዘ ዜና ዌስትሃም ጆሹዋ ዚርኪዝን ማስፈረም ይፈልጋሉ ሲል ፉትቦል ኢንሳይደርስ ዘግቧል። የሀያ ዓመቱ እንግሊዛዊ አማካኝ ኮቢ ማይኖ በጥር የዝውውር መስኮት ኦልትራፎርድን በመልቀቅ ናፖሊ ሊቀላቀል ይችላል ሲል ሚረር ዘግቧል። ሃሪ ማጋየር በማንቸስተር ዩናይትድ ቤት መቆየት ይፈልጋል፣ ነገር ግን ተጫዋቹ በዩናይትድ ቤት ለመቆየትና ውሉን ለማራዘም ደሞዙን መቀነስ ይኖርበታል። ብራዚላዊ የባርሴሎና ተጫዋች ራፊኒያ ለስፔኑ ባርሴሎና ባሳየው ጥሩ አቋም በማንቸስተር ዩናይትድ ራዳሪ ውስጥ ይገኛል ተብሏል። አርሰናል ለስፔናዊ ግብ ጠባቂ ዴቪድ ራያ አዲስ ኮንትራት አቅርቧል። መድፈኞቹ ያቀረቡት ውል ተጫዋቹን በቡድን እስከ 2028 መቆየት የሚያስችለው ነው ሲል ቤን ጃኮብስ ዘግቧል። አርሰናል የኤሚሬትስ ስቴዲየምን የመያዝ አቅም ከፍ የማድረግ ዕቅድ አለው ተብሏል። የሰሜኑ ለንደን የሰሜኑ ለንደን ክለብ 60700 ተመልካቾችን የመያዝ አቅም ያለውን ኤሚሬትስ ስቴዲየም ከ70 እስከ 80ሺ ለማሳደግ እየሰራ መሆኑን ይፋ ተደርጓል። በ2026 ግንቦት ላይ ይጀመራል ተብሎ የሚጠበቀው የማስፋፊያ ስራው በ2028 ይጠናቀቃል ተብሎም ይጠበቃል። ኤሚሬትስ ስቴዲየም አሁን ባለው የመያዝ አቅም ከኦልድ ትራፎርድ፣ ለንደን ስቴዲየም፣ ቶተንሃም ሆትስፖር ስቴዲየም እና ሊቨርፑል በመቀጠል አምስተኛ ደረጃ ላይ የተቀመጠ ነው። ግንባታው በ2006 ተጠናቆ ለአገልግሎት ክፍት የሆነው ኤሚሬትስ ከ20 ዓመት በኋላ የተመልካቾችን የመያዝ ቁጥሩን እንደሚያሳድግም ይጠበቃል። ጆርዲ አላባ ከዘንድሮ የሜጀር ሊግ ሶከር መጠናቀቅ በኋላ ከፕሮፌሽናል እግር ኳስ ራሱን እንደሚያገል ይፋ አድርጓል። የቼልሲው ተጫዋች ሞይሰስ ይቅርታ፣ የቼልሲው ተጫዋች ሞይሰስ ካይሼዶ የእንግሊዝ ፕሪምየር ሊግ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ብራዚላዊ ኮኮ ቪኒሽያስ ጁኒየር ከፍቅረኛው ቨርጂኒያ ቬኖሲካ ጋር የተጻጻፉትን ጽሁፍ ፍቅረኛዋ ለህዝብና ሚዲያ ይፋ ማድረጓን ተከትሎ ተለያይቷል። ኢትዮጵያ ከጊኒ ቢሳው ጋር የሚያደርጉትን ጨዋታ ከዘጠኝ ሰዓት ጀምሮ በዩትዩብ ቻናላችን በቀጥታ ስርጭት የምናደርሳችሁ ይሆናል። ለዚህ ዩትዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ይችላሉ። የተከበራችሁ የአራት ሶስት ሶስት ስፖርት በኢትዮጵያ አድማጭ ተከታታዮቻችን ለዛሬው ሮብ ማለዳ የያዝናቸው ስፖርታዊ መረጃዎችን እነዚህን ይመስሉ ነበር። ፕሮግራሙን ወደ